ጤናና ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ ሁሌም የሚመኘው አወል ስሪንቃ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ሁልጊዜ ስለ ግብርና ብቻ ግንዛቤ እየፈጠረ ያለ ቋሚ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ስለሆነም በግብርና ላይ ትኩረት ያደረጋችሁ እናንተ ብትከታተሉ ታተርፉበታላችሁ ይላል አወል ስሪንቃ የግብርና ፕሮግራም። ዛሬ በጥያቄ መሰረት ስለ በሬ ማድለብ ስራ ጋር ተያይዞ የተጠየቁ ጥያቄዎች ነበሩ ከተከታታዮቼ። ስለሆነም ዛሬ ተራው ደርሶ በበሬ ስናደልብ ትኩረት ማድረግ የሚገባንን ነጥቦችን ነው ዛሬ ላካፍላችሁ ብቅ ያልኩት። በሬዎችን ለማድለብ ትኩረት ማድረግ የሚገባንን ጉዳዮችና ለማድለብ መከተል የሚገባን ሂደቶች አሉ። እነሱን እናያቸዋለን። የመጀመሪያው በሬ ማድለብ ስንፈልግ ከፍተኛ ኤነርጂ የሚሰጥና የተመጣጠነ መኖ ልናቀርብላቸው ይገባል። ለሰብ ነው ልናደልባቸው ላሰባሰብ ነው የከብቶች ማለት ነው ወይም በሬዎች የማድለብ ስኬት በዋነኛነት መሰረት የሚያደርገው በመኖ አመጋገብ ላይ ነው። በኃይል በፕሮቲን እና በማዕድን የበለጸጉ የተመጣጠነ መኖ ልናቀርብላቸው ይገባል። ስለሆነም ጥሩ ካርቦሃይድሬትስ፣ የፕሮቲን፣ የቫይታሚኖች እና ማዕድናት ምንጭ የሆኑ እና በንጥረ ምግብ ይዘታቸው የበለጸገ መኖ ልናቀርብላቸው ወይም ልናዘጋጅላቸው ይገባል እንደ በቆሎ ወይም ገብስ፣ የጥጥ ፍሬ ፋጉሎ ወይም ከአኩሪ አተር የሚዘጋ መኖ ያሉ የፕሮቲን ምንጮችንና በሚገባ የመኖ መፈጨት ሂደት እንዲኖራቸው የሚረዳ ሳር ወይም የሳይልጅ ተዘጋጅቶ ማለት ነው ጨምሮ ልናካተት ይገባል። እንደ እብጠት ያሉ የምግብ መፈጨት ችግርን ለማስወገድ ምግብን ቀስ በቀስ እያስተዋወቅን ልንሰጣቸው ይገባል። ይሄ ምንድነው ብሎቲንግ የሚባል ነገር አለ። ሆዳቸው የሚነፋበት ሁኔታ አለ እና ይሄ ምንድነው ከአንዱ ወደ አንዱ ስንቀያየር ወዲያው ምንቀያየርበት ሁኔታ ባይኖር ጥሩ ነው እና ከእያንዳንዱ በተለያየ ጊዜ ብንመግባቸው አዳብት የማድረግ ነገር ይኖራል ማለት ነው የሆድ መነፋት ወይም እብጠት የመከሰት ዕድሉ ይቀንሳል ማለት ነው። ሌላው ወጥነት ያለው የውሃ አቅርቦት ሊኖረን ይገባል። ውሃ ለምግብ መፈጨትና ለምግብ ኮንቨርሽን ይሄ የምግብ ወደ ሰውነት የመቀየር ማለት ወደ አካላቸው ወደ ስጋ የመቀየር እንትንን ከፍ ያደርጋል ማለት ነው እና ለዚህ በጣም አስፈላጊ ነው የውሃ አቫይላቢሊቲ ማለት ነው። በሬዎች ያልተገደበ ንጹህ ውሃ በማንኛውም ጊዜ ማግኘት እንዲችሉ ልናደርግ ይገባል። ይህ ክብደት የመጨመር ሂደትን ይቀንሳል። ስለዚህ ንጹህ ውሃ ሁልጊዜ መገኘት ይኖርባቸዋል፣ ማግኘት ይኖርባቸዋል። እየደለበ ያለ ከብት እንደ መጠኑና የአየር ሁኔታ ተወስኖ በቀን ከ30 እስከ 50 ሊትር ውሃ ሊጠጣ ይችላል። ሌላው ጭንቀትን የሚፈጥሩ ነገሮችን መቀነስና ጥሩ መኖሪያ ቤት ልናዘጋጅላቸው ይገባል። ይሄ ስትረስ የሚፈጥሩ ነገሮች ማለት ነው። ስትረስ ወይም ውጥረት ከአያዝ ችግር፣ ከጫጫታና ከመጠን በላይ መጨናነቅ ሊፈጠርባቸው ይችላል። ይሄ በአንድ በረት ውስጥ ወይም ደግሞ ለምናደልብበት ቤት ያዘጋጀሉ ቤታችን ውስጥ ከቁጥር በላይ ከሚገባው በላይ ስናደርግ ያው መጨናነቅ ይመጣል ማለት ነው። የመኖ አወሳሰዳቸውን ይቀንሳል፣ በዚያው ልክ እድገትን ይቀንሳል። በደንብ የ አየር የሚዘዋወርበት ደረቅና ጥላ ያለው ሰፊ መዋያና ማደሪያዎችን ልናዘጋጅላቸው ይገባል። በቡድን ከፋፍለን ነው ልንንከባከባቸው የሚገባው። ይሄ ደግሞ የክብደታቸው መጠን መሰረት ባደረገ ከፋፍለን ብናስቀምጣቸው በሚመገቡበት ወቅት ጉልበተኝነትን እና ውድድርን ለመቀነስ ያግዘናል። ሌላው ጤናንና የትል በየጊዜው መቆጣጠር ነው። ይሄ ከምንመግባቸው ምኖ ጋር ተያይዞ ይችላል። በሌላም አማካኝነት ሰውነታቸው ውስጥ በውስጣቸው የውስጥ ተውሳኮች ወይም ትሎች ሊፈጠሩ ይችላሉ። ይህንን ያው የተመጣጠነ ምግብን መሳብ ይቀንሳሉ። ይሄ በሚኖርበት ሰዓት እንደዚሁ ደግሞ ክብደት መጨመረንም ይገድባል። ይሄ በውስጣቸው ተውሳክ ትሎች ሲገኙ ማለት ነው። መደበኛውን የትል ማጥፊያ መራግብር መከተል ያስፈልጋ። በየሶስት እስከ አራት ወሩ እንትን ማድረግ ዲወርም ይባላል። ዲወርም እና ለዛ ተብሎ የተዘጋጀ መድኃኒት አለ። እሱን በመስጠት መቀነስ እና መከላከል ይቻላል። ሌላው የበሽታ ምልክቶችን መቆጣጠር ይኖርብናል። በየጊዜው የተከታተልን የተለየ ባህሪ የተለየ ምልክት ሲታይባቸው እነሱን አይሶሌት በማድረግ በመለየት የተለየ ትሪት በማድረግ ልንንከባከብ ልንቆጣጠር ይገባል። ክብደትን መቀነስ ወይም ሞትን ለማስቀረት ለክትባትና ለማንኛውም የህመም ምልክቶች የእንስሳት ሐኪሞን ማማከር ያስፈልጋል። ከላይ ከተጠቀሱት ባሻገር ለከብት ማድለብ ስራችን የተሳካ እንዲሆን ሌላው ትኩረት ማድረግ ያለብን ጉዳይ ለማድለብ የምንመርጣቸው ከብቶችና ዝርያቸው ወሳኝ ነው። የምናደልባቸውን ከብቶች ስንመርጥ መሰረት ማድረግ ያለብን ደግሞ ስናይ አንደኛው የከብት ዝርያ ነው። ለስኬታችን ተጽዕኖ ከሚፈጥሩት ውስጥ የምንመርጣቸው ዝርያዎች ወሳኝ ናቸው። የቦረና ዝርያዎች ለስጋ ማድለብ ስራ የሚመረጡ ዝርያዎች ናቸው። ምክንያቱም ከፍተኛ የስጋ ምርት አቅም ያላቸው፣ ፈጣን እድገት ያላቸውና አካባቢን በቀላሉ መላመድ የሚችሉ ዝርያዎች ስለሆኑ፣ እንደ ሆሮ እና አርሲ ያሉ ሌሎች የአገር በቀል ዝርያዎችም ጥቅም ላይ ይውላሉ። ነገር ግን ቦረና በጣም ተወዳጅና የበለጠ የምርምርና የማሻሻያ ፕሮግራሞች ዋና አካልም ሆኗል። አንዳንድ አንዳንድ አርሶ አደሮችም የእድገታቸው መጠንና የስጋ ምርትን ለማሻሻል ልዩ ከሆኑ ዝርያዎች ጋር በማዳቀል የሚጠቀሙ ሲሆን የቦረና እና የሐረር ዝርያዎች ከአርሲ ጋር ሲነጻጸሩ እስከ እድሜያቸው ድረስ ለስጋ ምርት ሊውሉ እንደሚችሉ ጥናቶች ያመለክታሉ። ሌላው ስንመርጥ ማየት ያለብን የከብቱን እድሜ ነው። የከብት ዕድሜ የበሬዎችን ማድለብ በሚመርጡበት ጊዜ ግምት ውስጥ ማስገባት አስፈላጊ ነው። ብዙውን ጊዜ ከሶስት እስከ ስድስት ዓመት ባሉ የዕድሜ ክልል ውስጥ ያሉ ከፍተኛ የእድገት አቅም አላቸው ተብሎ ይታሰባል። ስለሆነም በተለያ በተመሳሳይ ጊዜ ወይም ደግሞ ብዙ ጊዜ የሚመረጡ የዕድሜ ክልሎች ናቸው። ከሶስት እስከ ስድስት ዓመት ማለት ነው። ሌላው ያው እንዳልኳችሁ ከሶስት ከስድስት ዓመት የሞላቸው በጣም እንትን ናቸው። ያውም ምንድን ነው እንግዲህ በስንመርጥ የተለያየ ክፍልፍል አለ። የተለያዩ አርሶ አደሮች ወይም አርብቶ አደሮች የሚመርጡባቸው እድሜዎች አሉ። ለምሳሌ ከሁለት እስከ ሶስት ዓመት የሆናቸው ወጣት የሚባሉ እድሜ ላይ ነው ያሉት። አንዳንድ ምንጮች እንደሚጠቅሙት ከሁለት እስከ ሶስት ዓመት የሞላቸውን ለማድለብ ተስማሚ እድሜ እንደሆነ ይጠቅሳሉ። ምክንያቱም ገና በማደግ ላይና ክብደትን በብቃት ሊጨምሩ ይችላሉ ተብሎ ስለሚታሰብ። ሌሎች ደግሞ ከሶስት እስከ ስድስት ዓመት የሞላቸው እነዚህ ደግሞ የጎለመሱ የሚባሉ ናቸው። ሌሎች ጥናቶች እንደሚያሳዩት ከሶስት እስከ ስድስት ዓመት እድሜ ያላቸው ለንግድ ማድለብ በተለይም እንደ ቦረና ላሉ ዝርያዎች የተለመደ እንደሆነ መረጃዎች ይገልጻሉ። አንዳንድ ጊዜ ደግሞ ከስድስት ዓመት በላይም የሆናቸው ብዙ ባህላዊ መንገዱን የሚከተሉ አርብቶአደሮች ወይም ገበሬዎች የሚጠቀሙበት ሁኔታ አለ። በዚህ እድሜ ላይ ያሉትን ለማድለብ ይጠቀማሉ። ምክንያታቸው በዚህ እድሜ ላይ ሲሆኑ ይሄ ውጥረትን ወይም ስትረስን የበለጠ እንደሚቋቋሙና ከፍተኛ የስብ ክምችት እንዳላቸው ያላቸው እንደዚሁ ደግሞ የበለጠ ረጋ ያሉ እንደሆኑ በማመን በዕድሜ የገፉ እንስሳትን ወይም በሬዎችን ይመርጣሉ። ያም ከስድስት ዓመት በላይ የሆናቸውን ማለት ነው። የእድሜና የዝርያ መስተጋብርን ደግሞ ስናይ የማድለብ ውጤታማነትም በዘሩ ላይ የተመሰረተ ሆኖ ለምሳሌ ከሰባት እስከ ዘጠኝ ዓመት እድሜ ያላቸው የቦረና ከብቶች ከሌሎች ዝርያዎች ጋር ሲነጻጸሩ ከፍ ያለ የስጋ መጠን ሊሰጡ ይችላሉ። አንዳንዴ ያው ከሶስት እስከ ስድስት ዓመት ለሁሉም ዝርያዎች የሚመከር ነው። ሆኖም ግን እንደ አንዳንድ ዝርያዎች እስከ እድሜያቸው ማብቂያ ድረስ የስጋ ምርት የሚሰጡ አሉ። ጥሩ የስጋ ምርት ማለት ነው ነውና ለዚህ ደግሞ አንዱ ምሳሌ የሚሆነው የቦረና ዝርያ ነው። ሌላው የከብቱን የፆታ አካል ሁኔታ ጋር ተያይዞ ነው። በምርጫው ሂደት ውስጥ ሌላው አስፈላጊ ነገር የበሬው የፆታ አካል ላይ ነው። መራቢያቸው የተቀጠቀጠ ወይም ካስትሬት የተደረጉ ከብቶች በብዙ ጥቅሞች ምክንያት ለማድለብ ተወዳጅ ናቸው። ካልተቀጠቀጡ በሬዎች ጋር ሲነጻጸሩ ብዙውን ጊዜ ከፍተኛ ደረጃ የሚመገቡትን በከፍተኛ ደረጃ የሚመገቡትን መኖ በፍጥነት ወደ አካላቸው ወደ ስጋ የመቀየር አቅም አቅማቸው ከፍተኛ ነው። ቁጡነታቸው ስለሚቀንስ በአግባቡ ማኔጅ ማድረግ ይቻላል። እነዚህ የተቀጠቀጡት ማለት ነው። ያስችላል። እንዲሁም የላቀ የስጋን ጥራትም በእነሱ ላይ ይታያል ባለው በተደረገው ጥናት ማለት ነው። ስለዚህ ካስትሬሽን ያው እንደምታውቁት ማኮላሸት ነው፣ መቀጥቀጥ ወይም ማኮላሸት ነው። ኮርማ ላይ በደረሱ ደረጃ ማለት ነው እና ያልተፈለገ የመራባት እድልን ያስወግዳል። እንደሚታወቀው የመድለብ ሂደቱን ግን ወይም አቅማቸውን እጅግ በጣም ከፍ እንዲል ያስችላል። ሌላው ነጥብ የበሬ ስጋ ማድለብና ለተሻለ ትርፍ ያው በአግባቡ መመገብ ይገባል። በቃ እና ከበሬ ስጋ ማድለብ ማትረፍ ከፈለግን በአግባቡ ልንመግባቸው ይገባል። የበሬ ስጋ ማድለብ አርሶ አደሩ ወይም አርብቶ አደሩ በከብት እርባታ የማቋርጥ ገቢ ከሚያስገኙት ፈጣኑ መንገዶች አንዱ ነው። የከብቶችን ክብደት ለመጨመርና የስጋ ጥራትን በአጭር ጊዜ ውስጥ ለማሻሻል ከብቶችን በአግባቡ መመገብን ያካትታል። ጥሩ ቅድ ካላቸው በዘርፉ የተሰማሩ አካላት አነስተኛ የሆነ ክብደት ያላቸውን እንስሳት ክብደታቸውን በመጨመር ለገበያ ዝግጁ በማድረግ በከፍተኛ ዋጋ ሊሸጡ የሚችሉበትን ሂደት መፍጠር ይችላሉ። ሌላው መኖሪያ ቤትና አያያዙን ስናይ ለእያንዳንዱ እንስሳ በቂ ቦታ ያለው ንጹህ አየር የተሞላ የከብት ማቆያ ልናዘጋጅ ይገባል። ቤቱን ለማድረቅ እና የበሽታ አደጋዎችን ለመቀነስ ትክክለኛ የፍሳሽ ማስወገጃ አስፈላጊ ነው። መደበኛ የትል መከላከያ የክትባትና የንጹህ ውሃ አቅርቦትንም ልናረጋግጥ ይገባል። ይሄ ከላይ ጠቅሸዋለሁ። የሚቆይበትን ጊዜና የሚጠበቁ ውጤቶችን ስናይ ማድለብ አብዛኛውን ጊዜ ከ90 እስከ 120 ቀናት ይወስዳል። ከ3 እስከ 4 ወር ማለት ነው። በተገቢው አመጋገብ ከብቶች በቀን ከ1 እስከ 1.5 ኪሎግራም ሊጨምሩ ይችላሉ ተብሎ ይታስባል። በጊዜው መጨረሻ ላይ የተሻሻለ የሰውነት ሁኔታና ከፍተኛ የስጋ ምርት በገበያ ላይ የተሻሉ ዋጋዎችንም ይስባሉ። ከብት ማድረብ ለምን አስፈለገ በሚለው ላጠቃል አጭር የኢንቨስትመንት ውደት ስላለው ይህም ቅድም እንደጠቀስኩላችሁ ከሶስት ከአራት ባለው ወራት ውስጥ በቃ እንትናችን መጨረስ እንችላለን ኢንቨስትመንቱን ውጤቱን ማየት እንችላለንና እና ከብት ማድለብ በጣም አዋጭ እና አስፈላጊ መሆኑን አንዱ ማመላከቻ ነው። ሌላው በስጋ ቤቶች፣ በሆቴሎችና በሱፐርማርኬቶች ከፍተኛ ጥራት ያለው የስጋ ፍላጎት መኖሩ ነው። ይሄ በየከተማው ብትሄዱ ሉካንዳ ቤት በጣም በገፍ ያለበት ሁኔታ ነው። ይሄ ምንድን ነው? ህዝቡ ለስጋ ያለው ርበትና እና ስጋ የመጠየቅ እንትኑ ከፍተኛ መሆኑ ጋር ተያይዞ ማለት ነው። ሌላው አነስተኛ ዋጋ ያላቸውን እንስሳት ወደ ከፍተኛ ዋጋ ማሸጋገር መቻሉ ነው። በዚህ በከብት ማድለብ ውስጥ በጣም የከሱ ወይም እንደዚህ በደንብ ያልተያዙትን ወስዶ በሶስት እስከ አራት ወር በአግባቡ ተንከባክቦ አሻሽሎ ከፍተኛ ስጋ እንዲይዙ እንዲፈጥሩ አድርጎ የተሻለ ነገር መፍጠር ይቻላል ማለት ነው። ስለዚህ የዘርፉን ትርፋማነት ለመለካትና የወደፊት አፈጻጸምን ለማሻሻል የመኖ ወጪዎችን፣ የከብደት መጨመርና የሽያጭ ትክክለኛ መዝገቦችን በማስቀመጥ የተሳካ የስራ መስራት እንችላለን ማለት ነው። ዛሬ እንግዲህ በከብት ማድለብ ዙሪያ ያገኘሁት መረጃ ላካፍላችሁ ብዬ ነው በዚህ መልክ የመጣሁት። አወል ስሪንቃ የግብርና ፕሮግራም የእናንተን ጥያቄ መሰረት በማድረግ በተለያየ ጊዜ የተለያዩ ፕሮግራሞችን የተለያዩ ሀሳቦችን በግብርና ላይ ብቻ ያተኮረ ፕሮግራም እያቀረበ በዚህ መልክ ይቀጥላል። እንግዲህ አወል ስሪንቃ የግብርና ፕሮግራም በተሻለ አቅርቦት እንዲኖረው የተሻለ ጥራት እንዲኖረው ድጋፍ ይፈልጋል ከእናንተ በተለይ ደግሞ አቅሙ ያላችሁ አቅሙ ያላችሁ በውጭም በአገር ውስጥም ያላችሁ አቅሙ ያላችሁ ስለ ግብርና የምትጨነቁ በግብርና ለዙሪያ የሚደረገውን ጥረት የምታገዙ ማገዝ የምትፈልጉ እናንተ ብቻ ይህን ቻናል እንዲጠናከር ድጋፍ አድርጉለት፣ ይላል አወል ስሪንጋ የግብርና ፕሮግራም። ይህ እንግዲህ ድጋፍ በገንዘብ ሊሆን ይችላል፣ በማቴሪያል ሊሆን ይችላል፣ በምትፈቅዱት በምትችሉት መንገድ ሊሆን ይችላል። ብቻ ያው እኔ አንድ ግለሰብ ሆኜ ነው እንግዲህ በሀገራችን ያለውን የግብርና እንቅስቃሴ የተሻለ ለማድረግ የተሻለ ማምረት እንድንችል፣ አሁን የህዝብ ቁጥራችን እየጨመረው ነው። በዛው ልክ ደግሞ ግብርናው የተሻለ መሆን አለበት እና ያንን ሊያግዝ በሚችል መልኩ በአሁኑ ሰዓት ማህበራዊ ሚዲያው እንግዲህ ያው በጣም ትልቅ ፓወር እንዳለው ታውቃላችሁ። በፌስቡክ፣ በቲክቶክ፣ በዩቲዩብ በሊንክደን ያን ሁሉ ዲስፕሌይ በማድረግ የተሻለ ነገር ለመፍጠር እየሞከርኩ ነው፣ እና ይህ እንዲጠናከር ግን ድጋፋችሁ ያስፈልጋል። ስለሆነም አቅም ያላችሁ መደገፍ የምትችሉበት ሁኔታ ያላችሁ እናንተ ድጋፍ እንድታደርጉ በድጋሚ ይጠይቃል። አወል ስሪንጋ የግብርና ፕሮግራም እንደተለመደው፣ በመጨረሻም አወል ስሪንጋ የግብርና ፕሮግራም ለሀገራችን ሰላም ይመኛል። ሀገራችን ከዳር እስከ ዳር ሰላሟ በዝት ይበል። አሜን። ቻው።